ኧረ እኔ ቀኑ አልመሽ ብሎኝ ትጠብቅ ስጠብቁ ይላችሁ ማታ ሲሆን ስራ ቢዚ ያልሆንኩኝ በጣም ነው የተናደድኩት። ቤተሰብ የምሬን እምላችሁ እንደዚህ ስንት የተለፋለት የፍቅር ህይወት አስባችሁታል? ስንት የደከምንለት ህይወት ትላላችሁ፣ እና ይህንን ደስታ ለማየት እኔ ሰፍ ብዬ መቼ ነው የሚመሸው እያልኩኝ ስጠብቅ ጨራሽ ስራ ቢዚ ሆኝ እስካሁን ቪዲዮ ሳልሰራ ውዶች፣ ገና መምጣት ነው። ሰላም ጤና ይስጥልኝ። እንደምን ቆያችሁልኝ? ሰላማችሁ ይብዛልኝ። እውነት እውነት እውነት እንኳን ደስ አላችሁ ውድና የተከበራችሁ የሀይ ሚዬና የቡርኪሬ እውነተኛ ወዳጆች ይሄንን ቀን ስጠብቁ ለነበራችሁ በአጠቃላይ እንኳን ደስ አላችሁ ማለት እፈልጋለሁ። ግን ውዶቼ ነው የሆነ የተስምታተ ሀሳብ ማለት የሆነ ተምታቶብኛል። ምናልባት እናንተም ተምታቶባችሁ ሊሆን ይችላል። የእውነት ግን እየተጋቡ ነው ወይስ ምንድን ነው? ኮመንት ላይ አስቀምጡልኝ፣ እና የሆነ ግራ ስለተጋበው ነው ይቅርታ አድርጉልኝ። ግን የሀይምዬ ደስታ ስማም ከሚባለው በላይ በጣም ደስ ብሏታል። ማለት ብሩኬ፣ እንዴት ነው፣ ለየት ባለ ሁኔታ ነው እንዲያገባት ያለው ማለት፣ እስከ ዛሬ ድረስ እኔ አይቼው የማላቀው የቃል ኪዳን ቀለበት ነው እያደረገላት ያለው። እንግዲህ ሀያ አምስት ግራም የአንገት ወርቅ ሀብል እና እንግዲህ መስቀልያ የጣት ወርቅ እና እንዲሁም የጆሮ ወርቅ ነው ያለበሳት። አላቅም እንግዲህ፣ ለየት ባለ ሁኔታ ሊሆን ይችላል ቃል ኪዳን ቀለበት ማሰር የፈለገው ብሩኬ። ግን ከምንም እና ከማንንም በላይ እኔ የምፈልገው የሀይሚዬን ደስታ ነበረ። ይሄ ነገር ተሳክቶ ስላዩትኝ በጣም ደስ ብሎኛል። ምክንያቱም እንግዲህ ብሩኬ አገባሁሽ ተጋብተናል ደስ አላለሽ? ምናምን እኔ እንጃ። ውዶች ይሆናል፣ ለውስጤ ላይክ እኔ አላመንኩኝም። እኔ ይቅርታ አድርጉልኝ ለዚ ንግግር። እኔ አላመንኩኝም ውስጤ አምኖ አልተቀበለም። ምክንያቱም ቀለበት ነው ግን ቀለበት ነው ያደረገላት ግን ያው ቀለበት መሆኑን የምታውቁት ደግሞ የፕሮሚስ ቀለበት መሆኑን የምታውቁት ደግሞ ያው ፈርጥ ሲኖርበት ነው። ይፈርጥ ያለው የቃል ኪዳን ቀለበት አለ። ይሄም ዝም ብሎ ቀለበት ነው። እንግዲህ የቃል ኪዳን ቀለበት በእንደዚ አይነት መንገድ ላድርገውም ብሎ ሊሆን ይችላል። ብሩኬ፣ ለማንኛውም ግን ከሚባለው በላይ ብሩኬ እግዚአብሔር ይስጥክ ማለት እፈልጋለውኝ። ፈርጥም ኖረው አልኖረውም፣ ዋናው አንተ ሀይሚን ለማስደሰት በዝ ልክ ቤቱን አስውበህ በቃ አሳምረ ምግብ ሳይቀር አዘጋጅተክ የሚጠጡ ነገሮችን አዘጋጅተህ ሁሉን ነገር እንደዚህ አሟልተ ለሃይምዬ ደስታ ደፋ ቀና ብለክ ይህንን ያክል ውድ የሆነ ወርቅ ገዝተክ እውነት እግዚአብሔር ይስጥ ከሚባለው በላይ። ምክንያቱም ሃይምዬ ወርቅ የሆነ ልጅ ስለሆነች ወርቅ ስላለበስካት በጣም ደስ ብሎኛል። አማቼ አንተም ህይወትክ ወርቅ ወርቅ ይሁንል ማለት ፈልጋለኝ እና ባለው በላይ ነው እኔ ደስ ያለኝ፣ እውነቴን ነው የምላችሁ፣ ከሚባለው በላይ ደስ ብሎኛል። በጣም ነው ደስ ያለኝ። በቃ ክብሩን በጠበቀ መንገድ፣ ስነ ስርዓቱን በጠበቀ መንገድ ሁሉም በጊዜው ይሆናል አይደል የሚባለው። ፈጣሪ ሲፈቅድ ነው የሚሆነው። ግን መቼም ተስፋ አንቆርጥም። አንድ ቀን አንድ ቀን አንድ ይሆኑልናል እያልን ብዙ ስንደክም ስንደክም ስንደክም የኖረን ሰዎች አለን። የእነሱን አንድነት እንደዚህ እንዲህ እንዲጣመሩልን፣ በዛ ላይ ደግሞ ብሩኬም እንደተናገረው እኔና ሀይሚ ብዙ ነገሮችን አሳልፈናል ብሏል። በሚገባ ብዙ ነገሮች እናንተን የሚለያዩቸው ነገሮች ብዙ ነገሮች ሲፈጠሩ፣ በፕራንክ መሃል ላይ ምናምን ነገር የተለያዩ ሀሳቦች ሲሰነዘሩ፣ ያ ሁሉ ነገር አልፋችሁ እንደገና ደግሞ ከጥላት መጥቶ ሀይሚን አፈቅራለሁኝ እንዲህ ምናምን ያን ሁሉ ታሰሙ እጅ ለእጅ ተያይዛችሁ ለዚህ መብቃቱ በራሱ በጣም ትልቅ ነገር ነው። እውነት ለመናገር ያክል የሀይሚዬ የዛሬው ደስታ ከምንጊዜውም ከእስከ ዛሬው አላቅ ይሆናል። ሌለ በጣም በጣም የተለየ ፈገግታ ነው የታየው ፊቷ ላይ እና ትዕግስተኛ ሰው ስትሆኑ እንደዚህ ነው። አንድ ቀን ደስተኛ ደስታ በደስታ ትሆናላችሁ እና ያ ሁሉ ነገር በትግስት አልፎ ለዚህ መድረስ በጣም ትልቅ ነገር ነው። ልፋታችሁ ፍሬ ሲያፈራ በጣም ደስ ይላል ከሚባለው በላይ ብዙ ነገሮችን ነው ያሳለፉት። እውነት አንድ ቀን አንድ ይሆኑልናል ተስፋ አንቆርጥም ብለን ተስፋ ሳንቆርጥ ዛሬ እንግዲህ ያው ሀይሚዬ ሳታቅ ቤት ሙሉ ቤት ሳትመጣ መጣ እንግዲህ ከካሜራ ማን ጋራ ሆኖ የሁሉ አዘጋጃጅቶ ኖ ካሜራ ማን ሀይሚን ይዟት ብሩኬ ብቻውን ሆኖ የሁሉ ሁሉ አዘጋጅቶ ምናምን ነገር ሀይሚ ሳታቅ ታቅ እሷል በቃ የሁሉ የተደረገው እንግዲህ ለእሷ ደስታ ነው። እውነት ብሩኬ አሁን አሁን ላይ በቃ አሌለ ያልጠበቅነውን ነገር እያደረገ ነው ያለው እና አሪፍ ነው። አሪፍ ሆናሃል። በዛ አጋጣሚ ቴንኪው ማለት ፈልጋለኝ። እኔ መልካም ነገሮች ሲሰሩ እንደዚህ ሰዎችን ማመስገን አለባችሁ ውዶቼ። ብቻ ለሁሉም ጊዜ አለው። አረ ለሚባለው ሁሉም ቀኑን ጠብቆ ሲሆን ደስ ይላል። ሁሉም በጊዜው ሲራመድ በሰዓቱ ሲራመድ ማለት ነው። ብሩኬና ሀይሚም በጣም ብዙ ተራምደው ብዙ ነገሮቹን ብዙ የሰው ወሬ ሳይገድባቸው ክፉንም ደጉንም በቃ አልፈው ለዚህ መድረስ በጣም ትልቅ ነገር ነው። በጣም ማለት ነው ከሚባለው በላይ እግዚአብሔርን ነው የምላችሁ። ብሩኬ ይህንን ወርቅ ሲያደርግላት እኔ ይገባታል፣ ምክንያቱም ወርቅ አይደለም ለሀይሚ፣ ምንጊዜም እንደምለው ዳይመንድም የሚገባት ሴት ናት። ለምን በታማኝነት በቃ በታማኝነት ብሩኬን በልቧ አንግሳ የምትኖር ሴት እንደገና ደግሞ ላሰበችበት ነገር ወደኋላ የማትል በቃ የሆነ ላላሟ ምናምን የምትኖር ሴት በቃ ጠንካራ ሴት ናት። አንድ ጠንካራ ሴት ናት፣ ከሱ አጠገብ ያለች ሴት ናት። እና ከዝም በላይ እጥፍ የሚገባት ሴት ናት ሀይሚ ማለት ነው። እና ብሩኬ ደግሞ አውቆበታል። ይሄንን ማድረጉ በጣም ትልቅ ነገር ነው። ትልቅ ነገር ትልቅ በጣም ትልቅ ነገር ማለት ነው። እንግዲህ ምግቡን አዘጋጅቶ ቤቱ ደምቆ አስበችታል። ስጦታውን ቀለበቱን፣ አዘጋጅቶ አበበውን አዘጋጅቶ ምናምን ነገር መጠጡን ምን ምን ቀረ ትላላችሁ? እራት አልቀረ ራሱ ሰርቶ እየተጎነጩ የፍቅር ምሽት ሮማንቲክ የሆነ ምናምን ምሽት ትላላችሁ? እግዚአብሔርን በቃ ደስታማ ደስታ፣ የሚያስደስታችሁ በአጠቃላይ እንኳን ደስ ደስ ደስ አላችሁ። እንኳን ደስ አላችሁ። አንድ ቀን ደግሞ ሳያሰሙን ምንም ነገር ሳያሰሙን ዛሬ ነገ ሳይሉ ሰርጋቸውን እንደዚህ ያበስሩልናል። ድንገት ማለት ነው፣ ድንገት ሰርፕራይዝ ያደርጉናል ማለት ነው። ያው ለሰርጋቸው እንኳን ብንገኝ ምናምን ደስ ይለን ነበረ። ሲቆይ እንዶ ሰርጉ እንኳን ባይፈጥርም ችግር የለብንም እኛ። አሁን ይሄ በቃ አሁን እንደተጋባችሁ ይቆጠራል፣ ቃል ኪዳን ታስሯል። በቃ ዋናው ቃል መግባባት ነው አይደለ? ዋው ሀይሚዬ፣ ስትመጣ ፈገግተዋ። ስማ የዛሬውማ እንክብካቤ! የኔ ጠንበለል፣ የኔ ቅማምዬ፣ ኧረ ተብርኪ! የኔ ጠንበለል ምናምን ረ ዛሬ፣ የዛሬውማ ልይቀ ይለያል የብር አይ ሀይ ሚዬ ወርቅ እኮ ነው አላለችም እንዲህ እና ምን ችግር አለው አለ ብሩኬ። የምር ሀይ ሚዬ ለምንድን ነው ራስሽን እንደዛ የምታስቢው? ከወርቅም በላይ እኮ ነሽ አንቺ። ከዘን በላይ የሚገባሽ ሰው ነሽ የምር። ግን በጣም አስገርሟታል ታውቃላችሁ። የሆነ አሌለ ያ ነገር ለእሷ እንደማይገባት አድርጋ ነው ራሷን የሳለችው። ከዛም በላይ የሚገባሽ ሰው ነሽ። የዛሬውማ እንክብካቤ አትጠይቁኝ ጠምበለሌ ቅማሜ ይሄን ወርቅ ሀይምዬ የሆነ እኔ ስማም ደስተዋ እኮ ከልቦ አኮ ነው ይኔ እናት ይገባሻል። እንኳን ደስ አለሽ! የምር እንኳን ደስ አለሽ! እፍ እግዚአብሔርን ነው ምላቸው። ምን ቃል ጠፍቶብኛል። ቃላቱን ሰብስቤ ተረጋግቼ በተረጋጋ መንፈስ የምሬን ነው እምላችሁ። በቃ እኔ ያለኝን ደስቴን ለመግለጥ እሞክራለሁ። ግን ለአሁኑ ለአሁኑ ይበቃኛል። የምር በቃ እኔ ከስረጋጋ ነው ማውራትን ብችሎ፣ አልተረጋገሁኝም። ደስተው ማለት ነውና እና ተረጋግቼ ምናምን ነገር በቃ የውስጤን ደስታ ለመግለጥ እሞክራለሁ። እስከዛው ድረስ ግን ውዶቼ መልካም የደስታ ጊዜ ይሁንላችሁ።